ሦስት ሺህ ዶላር ተበድረ ከዚያ በኋላ ሶስት ሺ አንድ መቶ ዶላር አድርገህ ትመልሳለህ። ወይም ከጊዜ በኋላ ጊዜ ያለፈ ቁጥር ትጨምራለህ። ከዚያ በኋላ ከቆጠረ እጨምራለሁ የሚል የወለድ ስምምነት

ጥያቄ ከሌላ ጋር አገናኝተህ ሌላ ርዕስ ውስጥ እንድገባ አልፈልግም። ጥያቄ ብቻ ቀጥታ ነው የምትመልሰ ቀጥታ ዳሪ አንተ አደለም እንዴት መመልስ ለበኝ መስራግረኝ ጥያቄ ና በስ ያለን ጥያቄ መብሰ ትቻለ እንዴት እንደመልስ ደግሞ አንተ አደለም ምታስቀምጠልኝ። ጥያቄ ማለት ነቢዩ መሀመድ ጅብሪል አግኝቷቸው እኔ ጅብሪል ነኝ ከአላህ ዘንድ የመጣሁ ነኝ ብሎ ያናገራችሁ ቁርአን ምን ላይ ነው የሚገኘው? እሺ፣ መልአክ ጅብሪል በመጣ ጊዜ እኔ ጅብሪል ነኝ ብሎ ተናግሯቸዋል ወይ በቀጥታ ያለ ማን መካከለኛ ነው ጥያቄ ሱራ ኢቅራ ላይ ተፍሲር ጠበሪ በተቀመጠ ሀዲስ ላይ እዛ ላይ ታገኘዋለህ። ቀጥታ ቃል በቃል እኔ ጅብሪል ነኝ አንተ ደግሞ መሐመድ የአላህ መልዕክተኛ ነህ ብሎ ቀጥታ የተናገረበት የመጀመሪያው ምዕራፍ ሀዲስ። ቁርአን ላይ ነው ያልኩት፣ ሀዲስ ላይ ነው። ሀዲስ ላይ ነው። ቁርአን ጅብሪል ያለበትን ቦታ ሙስሊሞችን በተጠይቃ አለ፣ አይደለ? እንዴት መመለስ እንዳለብኝ ንምለው እኔ ከአላ የአለም ነብያት ነው ብሎ የተናገረው ቃል በቃል ቁርአን ላይ ነው። ጠየቁ ጥያቄ ጅብሪል ነኝ ብሎ ሙሐመድን በቀጥታ እናግሮታል ወይ? አንተ ከአላህ ዘንድ የተመረጥክ መልዕክተኛ ነህ ብሎታል ወይ? አዎ ብሎታል። አሁን ላሳያቸው እና ላሳይ፣ ክርስቲያኖች በደንብ ተከታተሉ። ሁሌህን ጥያቄ ጠይቁ ይሏቸዋል አለ እና እዚህ ጋር ታገኛላችሁ ኡስታዝ የሚለውን ቀይሮ መጣ አደል። አላወጣውም። ኡስታዝ ነኝ እያለ እንትን ይላቸው ነበር፣ ክርስቲያኖች ይዘግሳቸው ነበረ። ኡስታዝ ዮሴፍ ነኝ እያለ ኡስታዝ ዮሴፍ ብሎ ሲገባ ይታችል። ባለፈው አርካኖ ሶላ ስንት ነው ያለው? አምስት ናቸው ያለው። አሁን በትክክል ዮሴፍ ብለ በትክክለኛ ስሙ መጣ። እና አሁን ላሳያችሁ፣ የትኛው ጋር እንደሆነ። ክርስቲያኖች ምናልባት ካላችሁ እውነትን የምትፈልጉ ካላችሁ ተከታተሉ። መልአኩ ገብርኤል ቀጥታ ቃል በቃል ገብርኤል፣ እኔ ገብርኤል ነኝ፣ አንተ ደግሞ ሙሐመድ የአላህ መልእክተኛ ነህ ብሎ ራሱ አብሳሪው መልአክ ያበሰረባቸው አላሳያችሁ። ኑር ላሳያችሁ። የመጀመሪያው ቁርአን በወረደበት ጊዜ ነው እንግዲህ። ያን ማን ነው ይቅራ፣ አንብብ የሚለው ምዕራፍ ያው ይታያችኋል እዚጋ ነው። ይሄ ሲያወርድ ጊዜ ይሄ መልአክ ዝም ብሎ ቁርአኑ ሰጥቷቸው አይደለም የሄደው፣ ራሱም ስለ ራሱ ነግሯቸው ነው። ይታያቸዋል። ራሱ ይሄ መልአክ ምን አላቸው ነው ተመልከቱ። ይህን ቁርአን ሰቶ መሄድ ብቻ ሳይሆን እዚህ ጋር ምን እንዳለ እንመልከት። ይሄ መልአክ ራሱ ያውና ሀዲቱ እዚጋ ታገኝቷላችሁ፣ ረጅም ነው ሙሐመድ የአላህ መልእክተኛ ነህ እያለበትን እናሳያችሁ። ያው እናዚህ ጋር ታገኝታላችሁ። ያው እናዚህ ጋር ይታያቸዋል እዚህ ጋር እያለው ወደ አማርኛ ቀይርላቸው በትክክል ከቀይረው ያው እና ወደ እንግሊዝኛ እቀይሮላቸዋል። ወደ አማርኛ ላድርገው። ቅዱሳን ሙሐመድ ይም ገብርኤል ዩ አር ዘ ሜሴንጀር ኦፍ ጋድ ያ ሰላም። እዚጋ ወደ አማርኛ ላድርግላቸው። አማርኛ ማስችሩ ልጆች እንግሊዝኛ ማስችሩ። ሙሐመድ ሆይ እኔ ገብርኤል ነኝ አንተም የአላህ መለክተኛ ላ